ቤተ የነሾል ጅራ ይባላለሁኝ። የዶክተር ጃራ ሰማ ባለቤት ነኝ። ያለንበት የራሳችን ክሊኒክ ነው። ፍንፍን የመካከለኛ ክሊኒክ ነው የሚባለው። ከፍተኛ የጤና መኮንን ከዶክተር ጃራ ጋር በጋብቻ ተሳስራችሁ አብራችሁ ነው የምትኖሩት። እኔ ዛሬ ዋናው ልመጣ የቻልኩበት ምክንያት ምንድን ነው? ከቤተሰብ ጋር በተያያዘ ዶክተር ጃራ ሰማ ከዛሬ አራት ዓመት በፊት ያጋጠመው የጤና ችግር ነበረ። ከዛ የጤና ችግር ጋር ቤተሰቡ እንዴት ነው አብሮት ሲያሳልፍ የነበረው ነበር እና አንድ ባለቤት እንደምትወጀው ጓደሽ እንደ ልጆች ሻባት እና ምንድን ነው የነበረው ስሜት? ሳስታውሰው በጣም ያመኛል። ያሳለፍኩት ነገር ማስታወስን ብዙ እንትን አደልም፣ ግን እግዚአብሔር ይመስገን በእግዚአብሔር ኃይል አልፌን ለዛሬ ደርሴናል። ያሳለፉ በጣም ከባድ ፈተና ነው። በሰው ሰው ኛም ወጣ ማለፍ የሚቻል ነገር አልነበረም። ወደ ኋላ ተመልሽ ያን ነገር ሳስብ በጣም ሚለኛል። በጣም በቃ ማስታወስ ነው አልፈልግም። መቼም አይመመኝ አይባልም። ያው ማለፊያውን መቋቋሚያውን አቅም ስተኝም ነው። እና እሱ ባጋጠመው ችግር ምናልባት ቁጡ ሊሆን ይችላል፣ ብስጭው ሊሆን ይችላል። ና እስኪ የነበረው ስሜት እንዴት ነበረ? ቢሄቨሩ የሰው ቢሄቨር ሳይሆን ወደ ሌላ ተቀይሮም ነበር። እንኳን እኔን ባለቤቱን ልጆቹንም ምንንም ሁላችንም አያውቀንም ነበር። በቃ እንዴት እንደምንኖር ምን እንደምንሰራ ምን እንደምንበላ ቤት ውስጥ እንኖር አንኖር ምንም በቃ ስለ ሰው የሚያውቀው ነገር አልነበርም። እሱ ራሱን ብቻ ነው። ከዛ መድኃኒት ሲወጣ በጣም አግሬሲቭ ነው መሆኑ፣ በጣም በቃ ሀይለኛ ነው። ልደባደብ ይፈልጋል፣ ልማታ ይፈልጋል፣ ሊቆጣል። በጣም በቃ እኔ እግዚአብሔር በበዛልኝ ጸጋ ነው ያሳለፍኩት። በጣም ይከብዳል። በቃ ማንንም እንትን ልል ይፈልጋል። በቃ መድኃኒቱን ሲወስደው ደግሞ ራሱን አያውቅም፣ ይተኛል በቃ መንገድ ላይ መኪና መንገድ ላይ ራሱ እየተኛ ነው የሚሄደው። ቤቱም ልጆች የታሉ ባለቤት የታለች ምላድም ልስራ ምናምን የለም በቃ የሚፈልገውን ነገር ለማግኘት ነው እንጂ ሌላ ነገር እንትን በሬም እንግዲህ እግዚአብሔር ነው ያስቻለኝ። ብቻ እኔ በእግዚአብሔር ኃይል ያቺ በቤተ ክርስቲያን ነው የተገናኘ ነው በተክሊል ነው ያገባውት እግዚአብሔርን ፈርቼ በቃ፣ ቢገለኝም። አንዳንዴ በቃ አግሬሲቭ ሆኖ ይመጣል። ሰው እንድመጣ ይፈልጋል። እስከ መጨረሻ ድረስ እኔና አንድ እህቱ ልጅ አለችና እኛ ሁለታችን ብቻ ቀሬ መጨረሻ ላይ እንኳን እንትኔ ሆስፒታሉ እንኳን አስተኝትን ምግብ የሚያመላልስ ሰው ጠፍቶ ዘመር፣ ሪቆን ጓደኛ፣ ሪቆን ሁሉም በቃ እኛ ሁለታችን ብቻ ነበረ ግን ያ ሁሉ እግዚአብሔር አሳልፎልን የአማከራ ሁሉ አስችሎን ሁሉም ነገር አልፎ ለዛሬ በክትናል። ያንተ ፍቅር ሸማ በልክ ተሰፍቶ ሚስት ልጆች ከባል ጋር ሊኖራቸው የሚገባው ያው ማንም ሰው ደግሞ መከራ አይመጣም አይባልም፣ ሰው አይታመምም አይባልም። ማንኛውም ሰው ይታመማል። ከጎኑ አንድ ሰው ሲታመም ባለቤትም ትሁን፣ ባልም ይሁን፣ ሚስትም ያው እግዚአብሔር ባስቻላቸው መጠን ችለው ተጋግዞ ያን መከራ እኔ ከጎኑ ባልኖር ኖሮ እሱ የሚሞት ሰው ነበር እና ሰው አይሆንም ነበር እና መጨረሻ ላይ ወርቆ እዚህ ጋር ስንት ጊዜ ወርቆ እራሱን ስቶ ሆስፒታል ስንት ያሳድርና ሥራ እንሰራለን እንጂ ያው ወደ ቤታችን እንትን የምለን ነገር የለም። ለሕክምና ስንት ቦታ እንሄዳለን። አንዴ የመድኃኒቱን ልገዛበት ብር ይዞ ይሆናል። አንዴ እሱ ወርቆ እራሱን ስቶ ሆስፒታል ይዘን እንሄዳለን። በቃ መከራ ነው እንትን ያለና፣ በዚህ ውስጥ ቤተሰብ አለፋም አልልም ለፍቷል። በእኔ በኩልም ያለው በሱ በኩልም ያለው ለፍቷል። እስከ መጨረሻ አብሮ ለፉ። መጨረሻ ላይ ደርሰው በቃ እሱ አይድንም፣ ከዚህ በኋላ ተስፋ የለው፣ እኛ ከዚህ በኋላ ምንም አንለፋም፣ የራስሽ ጉዳይ ብሎ ነው ሁሉም የተለየን። አንቺ እስከ መጨረሻ የፈለግሽን አድርግ፣ እኛ በቃ ተለይተናል ብለው ነው እግዚአብሔር ይመስገን። እስከ መጨረሻ ግን ይቺ ልጅ እኔ ጋ ስለነበረች ክሊኒኩን ሁሉ ሰራተኛ ሁሉ እንትን ብሎብን እጂ ክሊኒክ ለራሴ ይዤ ያሉትን ሰራተኞች ይዤ እሷን ደግሞ ወደ ሆስፒታል ልካታለሁ። የሚያስታምምልን ሰው ሁሉ ጠፍቶ ማለት ነው። እሷናት ሄደው አብረው የምታድረው ሁሉም በቃ ዘማድ ዝማድ ሪቶን ምንም የለም በቃ ሁሉም ሰው ርቆን ነበር። እንግዲህ ለዛሬ ደግሞ ወቅቴና ለአሁን እግዚአብሔር ይመስገን ሁሉም ነገር እየተስተካከለ ነው። ለወደፊትም ከዚህ በላይ ደግሞ ይስተካከላል ብዬ ነው ይጠብቀ የአንቺ አጋርነት እስከ ምንድን ነው? እኔ ያው ባለሙያም ስለሆንኩኝ፣ አሁን ከሱ ህመም ጋር በተያያዘ ራሱ ብዙ ሞክር ያለው የዛን የገና ሲጀምር ራሱ ብዙ ሞክር ያለው ግን ህመሙ ቅን በላይ ስለነበረ ሐኪም አስጀመረው ከዛ ቀጠለ። ስቀጥል ተውሂ ነገር በጣም ከባድ ነው ከቀጠል ግን ታውቀዋለህ ሳይድ ኢፌክቱን ከተለማ መልክ ሦስት ይሆንብሃል መተው ይከብዳል ይሄ ብዙ ሞከርኩኝ ከዛ እሱ ህመሙን ስለሚያስችለው ስለሚያሽለው ይቀጥላል ዛሬ ይወስዳል እያለ እያለ እኔ መጀመሪያ እንደው ሲሰጠው ነበር መጀመሪያ ከባባል ከዛ በኋላ እኔ አልሰጥም ይሄን ነገር በቃ እኔ ወደ ሞት አልመራህም አልሰጥም የተቻለን ያህል ወይ ፀበል ሄድ ወይ ደግሞ ሆስፒታል ላስተኛህና ከዚህ ውጣ በቃ ይሄ አያስፈልግም ገዳይ ነው ባለሙያ ነኝ እና አውቀዋለሁ። ብዙ ሰዎች በዚህ እንዳለቁ አውቀዋለሁ። የማውቀው ሰው በዚህ የሞተውን ሰው አውቀዋለሁ። እና ይህ አይሆንም ብዬ ብዙ እንትን አረኩት። ከዛ በኋላ አልቻለም፣ በመሀል ያቋርጣል፣ መለስ ፀበል ሄደ ስንት ጊዜ ይቆያል። ከዛ እንደገና ደግሞ የሆኑ የሚያበሳጩ ነገሮች ሲመጡበት ሁሉም አልተስተካከልም። እንግዲህ አንዴ እንትኑ ተበላሽቶበታል ና ያ ነገር ሳይስተካከል ሲቀር ደግሞ መልሶ እንደገና ይወስዳል እያለ እያለ መጨረሻ ላይ በቃ በጣም በትንሽ ራሱ እንትን ማለት አልቻለም። በቀን ስንቴ ነው የሚወስደው? በራሱ ነው የሚወስደው። በቃ ሰው እሱ እኔ አሁን አንድ ሁለት አምፑል ቢወስድ የሚገለኝ ይመስለኛል፣ እኔ ማለት ነው። እሱ ግን እስከ 30 እስከ 40 አምፑል ሁሉ ይወስድ ነበር። ይህንን የሚጠጣው እግዚአብሔር ይወቀው፣ ያላውቅም። ግን እንዲህ ሆኖ ስራ፣ አንዳንድ ስራ ይሰራል እና እኔ በማለቡያም እንደመሆኔ መጠን ቤቱም የራሳችን እንደመሆኑ መጠን በጣም ነው የምለፋው ይሄ ቤት እንዲወርቅ አልፈልግም። በጣም ለፍቻለሁ እስካሁን። እራሱ በዛች ወርቃታችን ውስጥ እራሱ ጎትቼ ነው ለዚህ አበቃት ማለት። እሱም እንትን እንዳለ ሆኖ እኔ ግን ምንም ቢሆን በቃ ይሄ መውደቅ የለበትም መዘጋት የለበትም መቀጠል አለበት። አንድ ቀን ቀን አልፎ እሱም ሰው ሆኖ እና ታሪክ ታድሶ ወደ አዲሱ ህይወታችን እንቀጥላለን ብዬ በጣም እንትን እያለሁ፣ ስራ እኔ ብዙ ልምድ አለኝ ብዙ በ ከፍተኛ ጤና መኮንን ነው የያዝኩት። አሁንም ሜዲካል ዳይሬክተርነት የሚመራው ቤቱን የሚቆጣጠር ሁኔንን ብዙም እሱ አሁን ወደ መጽሐፉ ነው እንትን ያለ ያለው እና እያገዘኝ ማኔጅመንት እሱ ያገዘኛል እኔ ደግሞ ባለሙያነትና ሁሉ ከስር ያለውን ነገር እየሸፈን ሁሉንም ነገር እያገሱት ነው ብዬ ነው ደስ የሚል ጨዋታ ነው በእውነት እያደረግን ያለ ነው የመጨረሻ ላድር ለሚያደምጡንም አድማጮች በጣም ትልቅ ትምህርት ሊሰጥ የሚችል ነገር ነው እና እሱንም መጠበቅ መንከባከል ህክምናውን መከታተል ቤቱን መከታተል እና የልጆችንም ሁኔታ መከታተል ልጆች በወቅቱ የነበራቸው ስሜት ምንድን ነው መቼም እናት ለልጆቿ ቅርብ ናት የእነሱ ስሜት እኔ መግለጽ በጣም ይከብደኛል። በተለይ እች ትንሽ ተለቅ ያለችው ብታውቀው ሲወጣ ማለት ነው መድኃኒቱን ወስዶ ተወቅቶ ሲወጣ ትከተለዋለች ፍለጋው ማለት ትንሹ ከስሩ አይጠፋም። ሊወጋ ነው ይሉኛል፣ ይመጣሉ፣ ይነግሩኛል። እኔም ደሞ ሲቀርበው እንደሚቆጣኝ አልሄድኩም ይፈራልን። በቃ ስለሚቆጣኝ በቃ ማንበሳጨት አልፈልግም። እነሱ እየተከተሉት ታው በቃ በተለይ በቃ ያቺ ትከተለው፣ ውጭም ስወጣ ትሄዳለች። ትንሹ ደግሞ ከስር ከስሩ አይጠፋም። መጨረሻ ላይ ራሱ በሱ ምክንያት ሱ ላይ አድሮ ነው እግዚአብሔር ሆነ ስራ እየሰራው እና ከስር ከስሩ ትሞታለ ትወርቃለ ይላል በቃ ትወርቃለ። በጣም ይጨነቃሉ። ገና ሲመጣ በቃ አይና ሆኖ የሚያዩት እሱ ስለነሱ ምንም አሁን የልጅ ውልደት ማለት ነው ከተወለደ ተወልዱ በሶስተኛ ወሩ መሰለኝ ይሄን ጀመረው ልደቱን ዛሬ ነው ሊያከብር እንትን የሚለው ራሱን አውቆ ማለት ነው እንጂ እስከ ዛሬ ድረስ አምስተኛ ዓመቱ ነው ልጁ። እስከ ዛሬ ድረስ ጤነኛ ሆኖ ልደቱን አክብሮ አያውቅም። የሚሰራው የሚደረገውን አያውቅም። በቃ እነዚህ ትንንሹ ሁለቱ ልጆች በጣም ተጨምቆ ነበር። በጣም በጣም ያለቅሳሉ፣ ሲወጣ እንትን ይላሉ። በቃ የማይሉት ነገር የለም። መድኃኒቱን ቤት ውስጥ ሲያገኙ አንስቶ ይደብቁታል። በጣም ነው የሚጨናነቁትና በቃ አሁን እግዚአብሔር ይመስገን ያው እየተደሰቱ ነው። በጣም ተከጅሯል ልጁ ነው። አቢም ደግሞ አምስት ዓመቱ ላይ ነው አንደኛ ወጥቶ ከትምህርት ቤቱ ከሟለጻናት ሳይክል ተገዝቶለታል። እያየው ነበር ቅድም ሲነዳ። ልጆች አንደኛ አንደኛ ነው የሚወጡት። አዎ አዎ፣ አንደኛ አንደኛ ነው። ስድስተኛ ክፍል ተማሪ ናት አድማጮች። አንደኛ አንደኛ ነው እስካሁን አንስነጠቀችም። አቢ ደግሞ አሁን አንደኛ መውጣት ጀምሮ እሱ አሁን ነርሰሪ ነው። አንደኛ ወጥቷል፣ በቃ ወጥቷል ማለት ይቻላል። ያው ቤቱ አንደኛ ነው የለመደው እሱ ሁሉም አንደኛ ነው የሚወጣው። ወኔ እግዚአብሔር ይመስገን። እስከ መጨረሻ አንደኛ ነበርኩኝ ሲማር ማለት ነው የአንደኛ ቤተሰብ ነው እና ያው ሽልማት ስንወስድ ነገር ሁላችንም እንግዲህ ከቤቱ ነው መሰል። አድማጮቻችን በዚህ አጋጣሚ ዛሬ ከሆስፒታላቸው ጋር ተያይዞ ያለው መኖሪያ ቤታቸው ዶክተር ጃራ በጤንነት ሆኖ ለመጀመሪያ ጊዜ የልጁ ልደት ያከብራል። አንቺን እኔም የልጁ ልደት እየታደምኩ ነው ያለሁት። በጣም ደስ ይላል። ዝግጅቱ ጥሩ ነው መቼም። ውበት ባለው ሰዓት ሁሉም በሚኮራበት በሰዓቱ፣ ባል ኩራት ነው ለቤት ያኔ ሚስት ብትወደው ውጭም ያሉ ይወዱታል። እሱ ግን በተቸገረበት ህመም ላይ በነበረበት እና ነገሮችን መቋቋም በማይቻልበት አንቺን በማይችይበት ይበልጥም በልጥም ደግሞ ጸባዩ ተቀይሮ አግሬሲቭ የሆነ ቴንዴንሲ በነበረው ሰዓት ከጎኑ ነበርሽ እና እንደ አጠቃላይ በተለይ ለትዳር አጋሮች ከትዳር አጋር ጋር የሚኖር ቆይታ እንዴት መሆን አለበት ብለሽ ነው የምታስበው ባለውም በሌለውም ወቅት ችግርም ባለበት ችግርም በሌለበት ተድላና ፍስሃ በነበረበት ባልነበረበትም ጊዜ የትዳር አጋር ቆይታ ምን መሆን አለበት ለባለትዳሮች የማስተላልፈው መልእክት ሁሉም ያልፋል በመጀመሪያ ስንጋባ መልክ ሊኖርን ይችላል፣ ብር ሊኖርን ይችላል፣ ጤና ሊኖርን ይችላል። እንደ አጋጣሚ ሆኖ ደግሞ ሁለታችን አንዳችን ችግር ብደርስብን ማለት ነው ሁሉም ነገር ስለሚያልፍ የመጣብንን ፈተና ተቋቁመን የመጣብንን ችግር ተቋቁመን የጤና ችግር የሚሆን የብር ችግር የሚሆን የፈለገው ችግር ቢሆን ማለት ነው ራሳችንን በቃ ችግሩን ተቋቁመን ነገ አልፎ ለሌላ ቀን እንደሚሰጠን እያሰብ ሁሉንም ነገር ችልን ማሳለፍ አለብን። እስኪ በዚህ አጋጣሚ ዶክተር ጃራ የልጅህን ልደት እያከበርን ያለ ነው ህመሙ ካጋጠመህ በኋላ ለመጀመሪያ ጊዜ ነው። በዚህ አይነት ሁኔታ የልጅህ ልደት እያከበርክ ያለህ ስሜቱ ምን ይመስላል? እንግዲህ የዛሬ ልደት እሱ ልደት ብቻ ሰው የኔም ልደት እየመሰለኝ ነው። ምክንያቱም በዚህ አይነት ማየት እጅግ በጣም ደስ ብሎኛል። እግዚአብሔርን አመሰግናለሁ እንግዲህ ልቁ ሬዲዮ ፕሮግራም አድማጮች አሁን የዶክተር ጃራ ሁለተኛ ልጅ አምስተኛ ዓመት የልደት በዓሉን እያከበረ፣ እኔም የልደቱ አንድ አካል ሆኜ ርችቱን እያበራሁ ያለሁት ያለው ስሜት በጣም ደስ ይላል። እስኪ ድምጻችሁን ከፍ አድርጉና